የፎዚ ቤተሰቦች ሰላም፣ ውድ አገር ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ እያልኩኝ አህባቢ፣ ዛሬም በተለመደው በታሪኬ መጥቻለሁ ማለት ነው። እናንተም ደግሞ ላይክ፣ ሸር፣ ሰብስክራይብ አዲሶች ሰብስክራይብ በማድረግ ነባርተኞች ደግሞ ሸር እና ላይክ ኮሜንት በማድረግ አበረታቱ ማለት ነው። የኔ ውዶች፣ ለምታበረታቱኝ በሙሉ ሁላችሁንም ጀዛኩሙላሁ ኸይረን ሽኩረን ብያለው አመሰግናለሁ። እኔ ወዶሽ ማለት ነው። መርሀባ እንግዲህ ያው የሙሳን ታሪክ የነቢያትን ታሪክ ክፍል ሰባት ደርሻለሁ ማለት ነው። እንሻላ ዛሬ ደግሞ ክፍል ስምንትን ዘመጥቻለሁኝ ነቢዩላህ ኢልያስ እና የ የሰዓ አለይህ ሰላም ታሪክን ዘመጣሁ ማለት ነው እንሻላ። ነቢዩላህ ኤልያስ አለይሂ ሰላም የዛሬው እንግዳችን ኤልያስ ኢብን ያሲን ኢብን ፈርሃስ ኢብን ኢዛር ኢብን ሀሩን ኢብን ኢምራን በማለት የዘር ሀረጉ የሙሳ ወንድም ከሆነው ከሀሩን ይመዘዛል። ከኢሳ አለይሂ ሰላም ውልደት ከ933 አመት በፊት ኤልያስ በደማስቆ በስተ ምዕራብ በኩል በምትገኝ በዓለ በክ በምትባል ሀገር ላይ ላሉ ሰዎች በነቢይነት አላህ ልኮት ነበር። የበዓለ በክ ነዋሪያን በአንድ ትልቅ ንጉስ የሚመሩ ህዝቦች ሲሆኑ በአምላክነትም የሚያምኑበት በዓል የተባለ ጣዖት አላቸው። ኤልያስም የማይሰቅምን እና የማይጎዳን ጣዖት ትተው ኃያሉን አላህን በብቸኝነት እንዳመልኩ ለረጅም ዘመናት ቢመጽናቸውም ህዝቡና ንጉሱ ግን ሊታዘዙት አልቻሉም። ይህን የኡመቱን እምቢተኝነት የተመለከተው ኢልያስ አላህን ያ አላህ እነዚህ ሰዎች አንተን መገዛት እምቢ ብለው ሌላን አካል ማምለክን መርጠዋልና፣ አንተ የለገስካቸውን ርዚቅ ንፈጋቸው አለው። አላህም የሪዝቃቸውን ጉዳይ ባንተ እጅ አድርጌዋለሁ እንደፈለክ ማድረግ ትችላለህ አለው። ኤልያስም ዱአ አድርጎ ለሶስት ተከታታይ አመታት ዝናብን አቋረጠባቸው። ምድሪቱ እጅጉን ደረቀች። ያ ጠማማ ህዝብ እሚቀምሰው አጣ። ኤልያስ ዱአ አድርጎ ዝናብን ካቋረጠባቸው ጊዜ አንስቶ ቃሲዮን በተባለ ተራራ ላይ በሚገኝ አንድ ዋሻ ውስጥ ተደብቋል። ለሱ የተመደበለትን ሪዝቅ ሁለት አሞራዎች ይዘውለት ወዳለበት ስፍራ ይመጡ ነበር። አንዳንዴም ተደብቆ ወደ ከተማይቱ በመግባት አንዳንድ ሰዎች ቤት ያድራል። ምናልባት ኤልያስ ከተማ ገብቶ ካደረ ሕዝቡ ኤልያስን ሳያዩት በያዘው የዳቦ ሽታ አማካኝነት ያለበትን ቤት ይደርሱ ነበር። እሱም ይሸሻል። ከእለታት አንድ ቀን ኤልያስ ከዋሻው ወጥቶ ወደ ከተማ በመግባት አንድ ሴትዮ ቤት ሊያድር በገባበት እዚያው ቤት ውስጥ አንድን የሰዓ ኢብን ከጡብ የተባለ በሽተኛ ልጅ አገኙ። ከዚያም አላህ አፍያ እንዳደርገው ዱዓ ባደረገለት መሰረት አላህም የሰዓን አፍያ አደረገው። የሰዓ በልያስ አማካኝነት አፍያውን ካገኘ በኋላ በልያስ አምኖ ኤልያስ ጥሩ ቁራኛው ሆነ። የትም የሂድየት አይለየውም ነበር። በመጨረሻም በዚያ ሀገር የሚገኘውን ንጉስ ሲሞት በምትኩ ሌላ ንጉስ ተተካ። ኤልያስም እዚህ ንጉስ ዘንድ በመምጣት ዳዕዋ አደረገለት። ስለ አላህም ትልቅነት ስለ ቀደምት ህዝቦችም አክሎ ነገረው። ንጉሱም መልካም አስተዋይ ነበርና ራሱም ህዝቡም ወደ አላህ አምልኮ ተጠቃለው ገቡ። ይህም እንጂ አስር ሺህ የሚያህሉ የህዝብ ክፍሎች ወደ እስልምና መግባት እምቢ አሉ። ለማግባባት ቢሞክራቸውም ሊሰሙ ባለመቻላቸው ንጉሱ ሁሉንም ገደላቸው። በዚህ ሁኔታ ላይ ሳሉ የኤልያስ ዕድሜው ገፍቶ ነበር እና ጓደኛው የሰዓን በሱ ቦታ በነቢይነት ተክቶ ይህ ነው ተብሎ በታሪክ መዛግብት በማይታወቅ እድሜው ይህችን ዓለም በሞት ተገላገላት። የሰዓ የኤልያስን መንሀጂ ወይም ደግሞ መንገድ እና ሸሪአ ህግ በመከተል ህዝቡንም ለረጅም አመታት በነቢይነት ካገለገለ በኋላ ከሰዓም ይህ ነው ተብሎ በማይታወቅ እድሜው ይህችን አለም በሞት በመሰናበት ከሟች ነቢያቶች ተረታ ተሰለፈ የአላህ ሰላምና እዝነት በኤልያስ በኤልያስ ና በየሰዓ ላይ ይሁን ነቢዩላህ ሱለይማን ዓለይህ ሰላም ዳውድ ከሞተ በኋላ ዙፋኑን የዳውድ ልጅ የሆነው ጥበበኛው እና ብልሁ ሱለይማን ወርሶታል። ግዛቱንም በጥሩ ሁኔታ በማስተማር ላይ ይገኛል። በዚህ ሁኔታ ላይ ሳለ ከዕለታት አንድ ቀን ሱለይማን እጁን ወደ ጌታው በመዘርጋት ጌታዬ፣ ኃጢአቴን ይቅር በለኝ እኔ ከእኔ በኋላ ለሚመጣ ትውልድ በሙሉ የማይገባ የሆነንም ንግስና ንስጠይ በማለት ተማጸነ። አላህም ለተለያዩ ለእያንዳንዱ ነቢያት ድዋቸውን እንደሚቀበለው ሁላ የሱላይማንንም ድዋ አላህ ተቀብሎት ንፋስን ሱሌይማን ወደሚያዘው መንገድ እንዲነፍስ፣ ሰይጣናትም በሱላይማን ቁጥጥር ውስጥ አድርጓቸው እሱ ያዘዛቸውን እንዲፈጽሙ ግዴታ አደረገባቸው። በመቀጠልም የወፎችንና የእንስሳቶችንም ቋንቋ በሙሉ አሳወቀው። ሱለይማንም አላህ በሰጠው ወደር የለሽ ጸጋ አላህ አላህን አመሰገነው። ከእለታት አንድ ቀን ሱለይማን ወታደሮቹን ወይም ሰይጣናትን፣ ጂኒዎችን፣ ሰዎችን፣ ብዙ እንስሳቶችን ሰብስቦ በመጓዝ ላይ ሳለ አንዲት ጉንዳን ለሌሎች ጉንዳኖች እናንተ ጉንዳኖች ሆይ ሱለይማንና ወታደሮቹ እየመጡ ነው፣ ሳያውቁ በእግሮቻቸው እንዳይጨፈላልቋችሁ ወደ ቤታችሁ ግቡ በማለት ስትናገር ሰማት። ይሄን ሲሰማ ሱለይማንም ፈገግ አለና ጌታዬ ሆይ ይህችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን እና የምትወደውንም በጎ ስራ እንዲሰራ ምራኝ በችሮታህም በመልካሞቹ ባሮች ውስጥ አግባኝ አለ። ሱሌይማን ሰራዊቶቹን ከሰበሰበ በኋላ የቀሩትን ማጣራት ጀመረ። ሁሉም መጥቷል፣ ግን አንድ ሁድ ሁድ የተባለ ወፍ አልታየም። ከዚያም ሁድ ሁድ ለምን አይታየኝም? ወይስ ራቅ ብሎ ሄዶ ነው? ብርቱን ቅጣት በእርግጥ ቀጣዋለሁ፣ ወይም በእርግጥ አርደዋለሁ ወይም ግልጽ በሆነ አስረጅ ምክንያት ይመጣልኛል፣ አለ። ከዚያም በማግስቱ ሁድ ሁድ መጣና ሱለይማን ፊት ቆመ። ሱለይማንም የት እንደነበረ ሲጠይቀው ሁድ ሁድ እኔ ሰብዕ የሚባል አካባቢ ሄጄ ነበር። አንድ ሁሉ ነገር የተሟላላትም ንግስት አገኘሁ። ትልቅ የሆነም ዙፋን አላት። ነገር ግን እሷንም ሆነ ሕዝቦቿን ለአላህ መስገድ ሲገባቸው ለፀሐይ፣ ሲሰግዱ ተመለከትኳቸው፣ አለው። ሱለይማንም እስቲ ይህን ደብዳቤ ይዘህ እሷ ዘንድ ወስደህ ጣለው። ከዚያም ራቅ ብለህ ምን እንደሚከሰት ተመልከት፣ እውነት እንደተናገርክና እንደዋሸህና ያለን አለው። ሁድ ሁድም የሱለይማንን ደብዳቤ ይዞ ወደ ሰበ ምድር ይከንፍ ጀመር። ልክ የሰብእን ምድር እንደረገጠ ወደ ንግስቲቱ ቤተ መንግሥት በመግባት ንግስቲቱ ጸሎት ላይ ባለችበት ሁኔታ ሱላይማንና የላከውን ደብዳቤ ጣለላት። ንግስቲቱም ጸሎቷን አጠናቅቃ ቀና ስትል ይህን ደብዳቤ መሬት ላይ ወድቆ አገኘችው። ደብዳቤውንም ከፍታ ከፍታ ስታነበው ይህ ከሱላይማን የሆነ መልእክት ነው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛይ በሆነው በእኔ ላይ አትኩሩ፣ ታዛዦችም ሆናችሁ ወደ ኔኑ የሚል መልእክት አነበበች። ይህን መልእክት እንዳነበበችውም ወዲያው አማካሪዎቿንና የጦር መሪዎቹን በመሰብሰብ ስለ ጉዳዩ አማከረቻቸው። እነሱም ጉዳዩ ካዳመጡ በኋላ እኛ የበርካታ ወታደሮች ባለቤት ስንሆን፣ ከባድ ጉልበትም አለን መብቱ ያንቺ ነው። የፈለግሽውን እዘዥንና እንፈጽመዋለን አሏት። እሷም ንጉሶች አንድን ከተማ ገብተው ከወረሩ ያን ከተማ እንዳልነበር አድርገው ያበላሹታል፣ የከተማይቱንም የተከበሩ ነዋሪያን ያዋርዳሉ። ስለዚህ እኔ አገልጋዮቼን በርካታ ስጦታዎችን አስጭኜ ወደ ንጉሥ ሱለይማን ዘንድ ልካለሁ ከዚያም ስጦታውን የወሰዱት አገልጋዮች በምን እንደሚመላለሱ አያለሁ ብላ በመወሰን የአማካሪዎቿን ሀሳብ ውድቅ አደረገች በማግስቱም የንግስቲቱ አገልጋዮችም የተጫነላቸውን የስጦታ መዓት ጭነው ብዙ ከተጓዙ በኋላ የሱለይማንን ግዛት ሲገቡ በሚያዩት ነገር ሁሉ በጣም ተደመሙ ልክ ከተማዋን እንደደረሱም የጫኑትን ስጦታዎች እየነዱ ወደ ሱለይማን ቤተ መንግስት ገቡ። ሱለይማንም ስጦታውን እንዴት ተጫነ መልሱላት ብሎ እሷና ህዝቦቿ በአላህ የማያምኑ ከሆነ መቋቋም የማይችሉትን ወታደር አሳልፎ እንደሚመጣባቸው መልእክት ላከ። ስጦታውን ያመጡት መልእክተኞች ስጦታውን ይዘው ከቤተ መንግስት ግቢ ልክ እንደወጡትም፣ ሱለይማን ሰራዊቱን ሰብስቦ እናንተ መኳንቶች ሆይ ንግስቲቱና የንግስቲቱ ህዝቦች ሙስሊሞች ሆነው ሳይመጡኝ በፊት የንግስቲቱን ዙፋን እዚህ የሚያመጣልኝ ማንኛችሁ ነው ሲሉ ተናገረ። በስብሰባው ጅኖች ወይም ሸይጣኖች ብዙ ፍጥረታት ነበሩና፣ አንድ በጣም ኃይለኛ ጅን ቆመና አሁን ቁጭ ካልክበት ዙፋን ከመነሳት በፊት እኔ ሰበ ሄጀ የንግስቲቱን ዙፋንም ላምጣለህ፣ እኔም ታማኝና ኃይለኛ ነኝ አለው። አንድም የአላህን ስሞች ሁሉንም ጠንቅቆ የሚያውቅ እና ዱዓው መስተጃቢ የሆነ ሰውዬ በመሃከላቸው ብድግ አለና ለሱለይማን እኔ አይንህ ከመርገብ ገቡ በፊት ዙፋኑን ፊትህ አስቀምጥልሃለሁ አለና ሱለይማን የአይኑን ቆብ ዘግቶ እስኪ ከፍት ድረስ የንግስቲቱን ዙፋን ፊት ለፊት ቁጭ ብሎ አገኘው። ሱለይማን ይህን ሲመለከት ይህ ከጌታ የችሮታ ነው የማመሰግን ወይም የምክድ መሆኔን ሊሞክረኝ ቸረልኝ። ያመሰገነም ሰው የሚያመሰግነው ጥቅሙ ለራሱ ነው። የካደም ሰው ጌታዬ ከእርሱ ተብቃቂ ቸር ነው በማለት ጌታውን አመሰገነ። ከዚያም ሱሌይማን ጀግኖችን በባህር ላይ መስታወት በማንጠፍ እዚያ መስታወት ላይ ይሄን ዙፋን አስቀመጡበት አላቸው። ጅኖችም በሱለይማን ትእዛዝ መሰረት ባህር ላይ መስታወት በማንጠፍ ዙፋኑን መስታወቱ ላይ ያስቀመጡት። ንግስቲቱ የሱለይማንን ግዛት ገብታ የግዛቱን ስፋት እየተመለከተች በጣም ተገረመች። በመጨረሻም ሱላይማን ንግስቲቱን ከተቀበላት በኋላ ባህር ላይ ወደ ሰነባው ቤቴ ወደ ሰነባው ቤቴ ቤተ መንግስት በመውሰድ የአንቺ ዙፋን እንዲህ አይነት ነው አላት። እሷም አዎን ልክ ራሱን ይመስላል አለችው። እሱም በይሄጂ ዙፋኖች ላይ ቁጭ በይ አላት። እሷም መስታወት መሆኑን አላወቀችም። ባህሩም ብቻ አይታ ዙፋኗ ጋር ልትሄድ ልብሶቿን ወደ ላይ ሰብሰብ ሱለይማንም ባህሩ እኮ አንቺን አያገኝሽም፣ ይህ ባህር ከላይ መስታወት ተነጥፎለታል። ሂጅ ግቢ አላት። ያን ጊዜ ንግስቲቱ ሱለይማን ነቢይ እንጂ ተራ ንጉስ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩ፣ ከሱለይማንም ጋር ሁኜ ለዓለማት ጌታ ለአላህ ታዘዝኩ አለች። ከዚያም ሱለይማን በንግስና ሆነ። ብዙ ዓመታት ኖረ። ሱለይማን አንድ ባህሪ አለው። እሱም አንድ ቦታ ሲሰግድ ከአቅራቢያው አንድ ችግኝ ከተመለከተ ስምሽ ማን ነው ይላታል። ችግኛም እከሌ ብላ ስሟን ትነግረዋለች። ሱለይማንም ለምንድ ነው የተፈጠርሽው ሲላት፣ ችግኛም የተፈጠረችለትን ዓላማ ትነግረዋለች። ከእለታት አንድ ቀን ሱለይማን ሰግዶ ቁጭ ባለበት አንዲትን ችግኝ ተመለከተና፣ ስምሽ ማን ነው አላት። ችግኛም አፍራሽ እባላለሁ አለችው። ሱለይማንም ለምንድነው የተፈጠርሽው አላት። ችግኛም ይህን ቤት ለማፍረስ አለችው። ይህን ጊዜ ሱለይማን አላህን፣ ያ አላህ በጅኖችና በሰዎች የኔን ሞት ደብቅባቸው፣ የሩቅን ነገር የማያውቁ መሆናቸውን ይረዱ ዘንድ አለ። በመጨረሻም ሱለይማን የዛችን ችግኝ እንጨት ፈልጎ ከቆረጠ በኋላ ጥሩ ብትር ሰራባት። ከዚያም ጅኖቹን እና ሰይጣናትን በተለይ በይተል መቅዲስን እንዲገቡ አዘዛቸውና እሱ ማህረብ ወይም ደግሞ ግላዊ የአምልኮ ቦታ ገብቶ ኢባዳ ማድረግ ጀመረ። ብዙም ሳይቆይ እዚያ ማህረብ ውስጥ ሳለ በተወለደ በአምሳ ሁለት አመቱ በትሩን እንደ ተደገፈ የሞትን መራራ ጽዋ ቀመሰ። ይሁን እንጂ ጅኖቹም ሆነ ሰይጣናት የሱሌማንን ሞት አላወቁም። ብቻ እሱ የሚያያቸው መስሏቸው ለአንድ አመት ያለ ማቋረጥ ሲገነቡ ከረሙ። ጅኖችና ሰይጣናት ሱሌማን በህይወት ሳለ እሱን ማየት አይቻለው፣ አይ እሱን ማየት አይቻላቸውም ነበር ካዩትም ወዲያው ነበር የሚቃጠሉት። አሁን አሁን ግን ሱለይማን አንድ አመት ሙሉ እዚያ ማህረብ ውስጥ መቆየቱ አጠራጠራቸው። አንድ ሰይጣን ለማጣራት የሱለይማንን ኑር እንዲያቃጥለው በመጠንቀቅ ወደ ማህረቡ ዘንድ ጠጋ ብሎ ወዲያው ዞር አለ፣ ግን አላቃጠለውም። አሁንም እየሮጠ ጠጋለና ዳግም በፍጥነት ተመለሰ። ይሁን እንጂ ድሮ የሚያቃጥላቸው ነገር አሁን የለም። ይህን ጊዜ ቀስ ብሎ ወደ ማህረቡ ውስጥ ዘልቆ ሲገባ ሱሌይማን ከሞተ በኋላ አመት ሙሉ የተደገፉትን ብትር መሬት በልቷት አስክሬኑ ወድቆ አገኘው። ይህን ጊዜ ሰይጣኑ ወጥቶ ለሁሉም የሱሌይማንን መሞት ነገራቸው። ጋኒኖችም ሩቅን ሚስጥርን የሚያውቁ በሆኑ ኑሮ በአዋራጅ ስቃይ ውስጥ የሚቆይ እንደነበሩ ተረዱ ሱረቱ ሰበእ የአላህ ሰላምና እዝነት በሱለይማን ላይ ይሁን የኔ ወዶች ዛሬም እዘው ድረስ ይበቃኛል ማለት ነው ኢንሻአላህ ይበቃናል ዳዊ ቃ እንዳናበዛ ከልብ ነው የማመሰግነው አህባቢ ለምታበረታቱ ማለት ነው ለሀገራችንን ሰላም ያደርግልን። ሰላም ለዓለም አለማችንን ሰላም ያድርግልን። እንሻአላህ በእያለንበት ዱዓና አድርግ በየ ሀይማኖታችን መልካም ቀን ከነ ምሽቱ ከና ጋሩ ተስመኘውላችሁ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወረህመቱላህ ወበረካቱ